እንደ ሴቶቻችን ሳያማክሩን እንዳለ ጨርሰው አብደዋል። እንደ ወንዶችዬ ሰብሰብሰብ አድርገን ለምን ጸበልም፣ እንደዚሁም በህክምና ቢሆን ለምን አንሞክርም? ጨርሰው እኮ አበዱብን። ለማንኛውም ሰላም፣ እንዴት ናችሁ ውድ ፋሚሊዎች? ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ ምርጥ ምርጥ እብድ እብድ ሴት ይዤላችሁ መጥቻለሁ። በእርግጠኝነት በእኔ ሀሳብ ሴቶች ተስማምታችሁ፣ ለራሱ በአደባባይ ይሰቀሉ፣ ይረሸኑ እንደምትሉ በጣም እርግጠኛ ነኝ። ባለየ ባለየ ሴት ለካ በዚህ ልክ ሞልቷል። ግን እኔ የሚገርመኝና የሚያሳዝነኝ ነገር ማለት ነው አንቺ ከእነሱ ጋር ተቆጥረሽ እኩል ሴት ተብለሽ መጠራትሽ፣ ባለየ ሲባሉ አብረሽ መሰደብሽ፣ እሱ በጣም ያሳስበኛል። እና ለማንኛውም ሰብስክራይብ ማድረግ እንዳረሱ። ኤርሚ የሳቅ ምንጭ ነኝ። መቼም ያው በቲክቶክ ታቆኛላችሁ ብዬ አስባለሁ። የማታቆኝም ካላችሁ ኤርሚ የሳቅ ምንጭ ይባላል ልሆን እንተዋወቅ። ሰብስክራይብ፣ እንደዚሁም የደውል ምልክቷን መጫን እንዳይረሱ ላይክ እያደረጋችሁ አበረታት። ምርጥ ወንድማችሁ ነኝ። ከዚህ በኋላ በዩቱ መጥቻለሁ። እስኪ ደግሞ ዛሬ ምርጥ የብድብድዎችን ሴቶች ቪዲዮ እጋብዛችኋለሁ። በዚያውም ላይ አንዳንድ ሀሳብ አስተያየት እንሰጣችኋለን፣ እንመክራችኋለን፣ እንገስጻችኋለን። ምክንያቱም እናንተ እናንተ ጀግና ሴቶች፣ ጠንካራ ሴቶች በእነሱ መሰደብ የለባቸውም። እነዚህ ባለጌዎች ዳይ ወደ ቪዲዮ እግራቸውን ሁለቱ እዚህ ትከሻና ትከሻ ላይ አድርጋችሁ ወይኔ ዛሬ ብቻ ሌላ ተናይ ስታንድ ቪዲዮ እግዚአብሔር ቪዲዮ ማብራት አልፈለግኩም። እዚህ ጋር አንደኛ እሙሟ እንዲትልብጥ ብሎ ነው የሚወጣላችሁ ማለት ነው። እና ጥብብ ትላለች ስታስገቡ እቃችሁን የሚገባ ነገር ይግባብሽ። ሴት አሰዳቢ፣ እንደው አንቺንስ ማለት ነው አባቴ ቢያገኝሽ ማረሻ ግሎ ነበር፣ እንደዚያችን ጫፋን የሚተኩስልሽ ባህልዬ እቃችሁን ስታስጋባ እንደው አሁን አንቺ ሴት ነሽ ግን ምርጥ እህቶቻችንን ምርጥ በሰው ሀገር ላይ ራሳቸውን አስከብረው የሚኖሩ ሴቶችን ማሰደብሽ እንጂ ያሳዘነኝ፣ አንቺንስ እንደው መስቀል ነበረ። በአደባባይ እስኪ ትሰቀል የምትሉ አንድ ቁጥር እንጻፉል ልስቀላት። መስቀል ነበር እንደዚች አይነቷን። ደግሞ የዚች ይሁን የዚች በጣም አሪፍ ነው እና አንድ የአሮጊት ፍንዳታ አለች እንደዚህ። እኔ ካው ምትል የአሮጊት ፍንዳታ እና ሲ ለማንኛውም የእሷን ቪዲዮ ጋብዣችሁ ልመለስ። ደግሞ በእሷም ሀሳብ አስተያየት እንሰጣለን። ይችኛዋ የግድ መሰቀል አለባት። እስኪ ደግሞ አሮጊቷንም እንደ ትልቅነቷ ግን እንዳኳኋኗ ከመሰቀልም በላይ ያው ፈጣሪ ኃጢአት ያደርጋል እንጂ መግደል ነበር። ለማንኛውም ሲ ቪዲዮ ልጋብዛችሁ ወደ ቪዲዮ ማዘር የቱ ጋር ልንካው? ንካው፣ በስተርጅና ንካው። እንደው እርስዎማ፣ ማለት ነው ሆነ እንትናችሁ ውስጥ የገባ ጉንዳን አለ እንጂ እንደዚህ የመዘለጋችሁ ሆኖ እንጂ እንደዚህ የሚያሳክካችሁ ማለት፣ የሚያሽቆለጥ ማለት፣ የሚያቁነጠንጣችሁ በጤና አይደለም። ምኑን ልንካው ማለት ምኑን እንንካው? ትነኩት አሽቃበጣችሁ፣ በጣም በስተርጅና ሰው ወደ ገዳም ወደ እኛን መምከር ሲገቡት እዚህ ጋ የሆነች ልብስ ለብሰው መተው እንከው እያሉ ያሽቃሉጡብናል። ያው ልጆች ስልክ እየሰጣችሁ አታሳብዷቸው። ወላጅ ልጆቻችሁ፣ ልጆች ወላጅ ጠብቁ። ምን እንደምንልኮ ግራ ተጋባን ጎበዝ። በፊት ወላጅ ነበር ልጅን የሚጠብቀው፣ አሁን እኛ ሆነን ወላጆቻችንን የምንጠብቀው። እና ያው ልጅ በማይደርስበት ቦታ ከፍ እያደረጋቸው እንደዚህ አይነት እናቶችን ማስቀመጥ ነው። ያው ይገደሉ ያልኩት በስህተት ነው። ግን እንደዚህ ህብድብድ ስናገኝ ከቻልን ጸበል፣ ካልቻልን ደግሞ በሕክምና ሞክረን እሱም የማይሳካ ካልሆነ ህፃን ከማይደርስበት ቦታ አርቆ ማስቀመጥ ነው። መቼም እስከዚህ ድረስ ከተከታተላችሁ ቪዲዮ ተመችቷቸዋል ማለት ነው። ሰብስክራይብ አደሩ። ከዚህ በኋላ በዩቱብ እንከሰታለን እንመጣለን። እሺ ሰብስክራይብ፣ ላይክ የደወል ምልክቷን እያደረጋችሁ አበረታቱኝ ውድ ፋሚሊዎች እወዳችኋለሁኝ። ያው በቅርቡ ደግሞ አንድ ሺህ ሰብስክራይብ እንደምንገባ ተስፋ አለን። አሁን ሰባት መቶ ምናምን ደርሰናል። እንደዚሁም ሰዓቴ ሞልቶ ማንኛውም ነገር እንደሚስተካከልልኝ በዩቱብ እንደምመጣ ተስፋ አለኝ። ከዚህ በኋላ በዩቱብ እመጣለሁ። እወዳችኋለሁኝ ፋሚሊ